ምሳሌ ድራማ እንግዲህ በጣም ደስ የሚል ምርጥ ድራማ ነው። ምሳሌ እንግዲህ ጀይና አባት ነው ያለት ማለት ነው። ብሩክ በጣም ጀይና አባት አልበገረም ባየ አባት ነው ማለት ነው። እንግዲህ ማለት ተቃጥላ ሌት ስሞት ነው ማለት ነው። እንግዲህ ብሩክ ጀይና አባት ስለሆነ ምሳሌን ሄዶ ወስዶ አጣሳክሟት በጤንነቱ መልሷት ይዟት መጣል ማለት ነው። እንግዲህ ትግስት ልታብድ ደርሳለች ማለት ነው። እሷ ምሳሌ እንድትድን ሳይሆን እንድትሞት ነበረ ፍላጎቷ ማለት ነው። እንግዲህ ሰው ሲገፋን ፈጣሪ ይደግፈናል ማለት ነው። ምሳሌ ይህ እንኳንም ታክምሽ ዳንሽ እንኳን እንደዚህ መጣሽ ማለት ነው። እንግዲህ ብሩክ ሲመጣ ምሳሌን ደብቋት ብቻውን ብቅ ብሎ እነ ዳታና እነ ቅድስት በጣም ደንግጦ፣ ቅድስት እሪ ብላ አልቅሳ ነበረ ምሳሌ የታለች ብላ ማለት ነው። አውቆ ነው ብሩክ ከኋላ አስቀርቷት ራሱ ብቻ ብቅ ያለው ማለት ነው። እንግዲህ ምሳሌ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ እንግዲህ አንዳንድ ወንዶቹም ለአባትነት የማይሆኑ አሉ እና እንደዚህ አይነት እንደ ቡሩክ ጀይና አባት አለ ማለት ነው። ጀይና አባት በስንት ፈተና ውስጥ፣ በስቃይ ውስጥ፣ በስንት ነገር አልፎ ምሳሌ ያሳከመ ሁላችንም እናውቃለን ማለት ነው። እንግዲህ ቅድስት እሷ በጣም ጀይና ሴት ናት ማለት ነው። ሁሉ ጊዜ እንግዲህ ከብሩክ ጎን ናት። ቅድስት ከብሩክን ነው ስትረዳ የነበረው እስከዛሬም። እንግዲህ እዛም ብዙ መስዋዕት ከፍላለች ማለት ነው ምሳሌ እንድትታቀም ምሳሌ እንድትታከም እጅግ በጣም ብዙ ነገር አድርጋለች ማለት ነው። ቅድስት በጣም ነው የምትወዳት ምሳሌን፣ ምሳሌን በጣም ነው የምትወደው። እንግዲህ ብሩክንም በጣም ተወዳለች፣ ታገብረዋለች ማለት ነው። ስለዚህ ስቃይ ስቃይ ነው ብላ ብዙ ነገር አድርጋለች፣ ብዙ መስዋዕት ከፍላለች ማለት ነው። እንግዲህ በጣም ነው ደስ የሚለው ማለት ነው። የሰው ልጅ መጀመሪያ ሳይሆን መጨረሻ ሲያምር እጅግ በጣም ነው ደስ የሚለው ማለት ነው። እንግዲህ ምሳሌ ታከማ መጣች። ማለት ነው። እዚህ ጋር እየተጫወተች እየዘለለች ነበረ እና መኪና አጋጣሚ መጡ ነበረ። ብሩክና ቅድስት በጣም ነው የደነገጡት፣ ግን አልነካትም። እግዚአብሔር ይመስገን በጣም ደስ ይላል። እውነት ለመናገር የሰዎቹን ክፋት፣ የሰዎችን ተንኮል ምንም እንደማያደርገን በፈጣራችን ከተማመን፣ የሰዎች ተንኮል እና የሰው መጥፎ ድርጊቶች ይሄኛ ላይ ምንም ተጽዕኖ እንደማይፈጥር እግዚአብሔር ከኛ ጋር ካለ የኛ በፈጣራችን የምንተማመን ከሆነ ምሳሌ እንግዲህ ለትንሽ ለትንሽ ነው ከመኪና እየዳነችው ማለት ነው። እጅግ በጣም ለትንሽ እግሯ ሰ ነበረ ማለት ነው። እንግዲህ ታኪማ መጣም እዚህ ችግር ደርሶ አደጋ ሊደርስበት ነበረ ለትንሽ ለትንሽ ነው እንግዲህ ፈጣሪ ያዳናት ማለት ነው። እንግዲህ በፈጣሪ የሚታመን ሰው ፈጣሪን ተስፋ የሚያደርግ ሰው መቼም መቼም ቢሆን ምንም ነገር መሆን እንደማይችል የሚያስተምር ድራማ ነው። ይሄ ድራማ በጣም እጅግ ብጡም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰዎች ሲባሉ እንግዲህ ለእኛ ጉድጓድ ይቆፍራሉ፣ ለእኛ መጥፎ ነገር ያደርጋሉ፣ እኛን ለማጥፋት የማይነቅሉት ጉድጓድ የለም። እጅግ በጣም ብዙ ነገሮችን እያደርጋሉ ማለት ነው። ሰዎች ማለት እነሱ ደግሞ ብዙ ነገር ነገር ቢያደርጉም ፈጣሪ ከኛ ጋር ካለ፣ እኛ በፈጣራችን ላይ እምነት ካለን ያ ሰው የፈለገ ነገር ቢያደርግ ኛ ላይ ምንም ነገር ጽናት ተጥኖት መፍጠር እንደማይችል የሚያሳይ ቪዲዮ ነው። እንግዲህ በፈጣራችን መተማመን ፈጣራችን የሚያደርግልንም በግልጽ የሚያሳይ እንግዲህ ዲዮ ነው ማለት ነው። ይህ ቪዲዮ እጅግ በጣም ብዙ ነገር የሚያስተምረን ቪዲዮ ነው ማለት ነው። ምሳሌ ድራማ እንግዲህ ከዜርጋ መሰረቱ ጀምሮ በድራማ መልክ ቢያመጡም እንግዲህ እውነተኛ ታሪክ ነው ማለት ነው። በዚህ ሰዓት እንግዲህ ማለት በጣም ችግር ውስጥ ነው ያለችው ማለት ነው። በዚህ ዜና ከሞጎስ ያገነ ቤት ለዛልሻ ብለታል ማለት ነው። ሞጎስንም ልታገኛ አልቻለችም። እንግዲህ ሉላ ከሞጎስ ጋር ነው ያለችው ማለት ነው። እሱ ደግሞ ሞጎስን አግኝቼ ይገለዋለሁ፣ ከዛ ሉላ የኔ ትሆናለች፣ ይህ ሉላ የኔ መሆን አትችልም እያለ እንግዲህ ዝና ሌላ ታሪክ ውስጥ ነው ያለው ማለት ነው። በዚህ ሰዓት እንግዲህ ሞጎስ በጣም ይፈራ ነበረ። ነገር ግን አሁን ሽጉጥ ይዞ ስላለ ምንም የሚፈራ የሚደናገ ወጣም ሲገባም እየተጠነቀቀ ግራቀኙን በደንብ እየተመለከተ ማለት ነው እንግዲህ ዳታዬ የኔ ቆንጆ እሷ በዚህም በዚህም እያለች በሁልቸው ፍቅር ናት ማለት ነው። እንግዲህ በክፉ የሚመጣውን በፍቅር እየመለሰች ነው የምትገኘው ሰው ማለት ነው። ቅድስት እንግዲህ እጅግ በጣም ደስ ብሏታል ማለት ነው። በጣም ነው የተደሰተችው። እንግዲህ ከብሩክ ጋር መገናኘት አይፈልግም። ብሩክ ደግሞ ማገኘት አለብኝ እሱም ማገኘት አለብኝ እኔ ሁሉንም ነገር መፋለም ይችላለሁ። በፊት ለልጄ ብዬ ነበር ነበር እዚህ የነበርኩት፣ አሁን ግን በእያንዳንድ እቺ ነገር መፋለም ይችላለው እያለ ነው ማለት ነው። የዝና እንግዲህ ቡሩክን እያደነቀ ነበረ። ቡሩክ ከዚህ ሁሉ ችግር ሁሉ ወጥቶ ልጁን አሳክሞ መጣ ማለት ነው እያለ እያጨበጨበ እያደነገጠ ነበረ ማለት ነው። ነገር ግን ሞጎስ እንግዲህ ተደብቆ ነው ያለ። ከሉላ ጋር ሲወጣ ሉላ ከቤታት ወጣ ተደባብቆ ነው ግብርብሮች እየተጫወተ አለው ማለት ነው። እንግዲህ የዚና ሞጎስን የሚፈልገው አሁን ልቅ ያለው ነው። ከዛ እሱ ካልሞተ ሉላ የኔ ልትሆን አትችለም በማለት ማለት ነው። አሁን እንግዲህ ሞጎስ ልታይ ስላልቻለ ከቡሩኬ ጋር ነው እኔ መግጠም ያለብኝ እያለ እኔ እንደዚህ አይነት ጃይና ወንድ ከኔ ጋር የሚጋጠም ወንድ ነው የሚፈልገው፣ በቋቃው ወንድ አይመቸኝም እያለ ነበረ ማለት ነው። የዝኛ ማለት ነው እንግዲህ ምሳሌ የኔ ቆንጆ ተሽሏት መታለች፣ እና እየዘለለች እየተጫወተች ጊዜ ቅድስት ፓራን ካደረጋች እንደ የታመመ አስመስላ ማለት ነው ቅድስት እንግና ነበረ ማለት ነው እየዘለለች ነበረ ነገር ሲተጫወት የነበረ ማለት ነው። ሰላም ሰላም፣ ውድነ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ልኝ? ደህና ናችሁ ወይ? እናለሁ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ልኝ ተስፋ አድርጋለሁ። እንዴት ናችሁ ልኝ ያለው ፈጣሪ የተመሰገነ ይሁን። እናንተ ጋርም ሰላም እንደሚ ተስፋ አደርጋለሁ። እኔ ቀይ በዛ ሰላም ለእናንተ ይብዛላችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ውጭ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ሼር ላይክ፣ ስብስክራይብ በማድረግ ቤተሰብ የሆኑ ተቀላቀሉ ይላቸዋለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ይብዛልኝ። በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ እንግዲህ መጣ ምሳሌ የእንጀራ እናት ድራማ ነው ማለት ነው። እንግዲህ ምሳሌ እንጀራ እናት እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። በጣም ደስ የሚል ብዙ ነገር የሚያስተምረን እንግዲህ ምሳሌ ታክማ መታለች ማለት ነው። እንግዲህ ጀይና የሆነ አባት አላት ማለት ነው። አሪ በገርን ባያለ እኔ የፈለገ ነገር ልጣ ልጅ ማመዳን አለበት መሞት የለበትም ብሎ እንግዲህ ብሩክ ከስንቱ ሰው ጋር ተፋልሞ ከስንቱ ሰው ጋራ ብዙ ዋጋ ከፍለው እንግዲህ ምሳሌ የኔ ቆንጆ አሳክሟታል ማለት ነው። በሰላም ይዟት መጥቷል ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንግዲህ ማለት አሁንም ተንኮላት እየጠነጠነች ነው። ምንም አልቻለችም። እንግዲህ ብሩክ መጥቶ ሪፖርት ሄዳ ሊታይ ነበረ። ሌላ ነገር ይፈጠራል ብሎ እንግዲህ ለተንኮላ ሄዳ ነበረ ማለት ነው። ስትሄድ እንግዲህ ምሳሌን ስታይ ፌንት ለመስራት ምንም አልቀራትም። በጣም የደነገጠችው ማለት ነው። እኔ እዚህ ቁጭ ብዬ ምሳሌ ታቅማ መዳ ነው ምናምን ብላ እንግዲህ በጣም ብዙ ነገር ገብታለች ማለት ነው። አይኗ ፍጥጥ ብሎ ነው የቀራ እንግዲህ ማለት ምንም ማድረግ አይቻልም። እንግዲህ ሰዎች ሲገፉን ፈጣሪ ይደግፈናል ማለት ነው። እግዚአብሔር ደግሞ ምሳሌ እንድትሞት አልፈለገም። ሕይወቷ እንዲቀጥል ስለፈለገ ፈጣሪ ደግሞ አባት ንብረት እንግዲህ ምሳሌ ታክማ እንድትድን አድርጓታል ማለት ነው። እንግዲህ አንዳንድ ጊዜ ሰዎች ሲገፉን ፈጣሪ ይደግፈናል። ፈጣሪ ደግሞ ከደግፈን ሰዎች ጠሉን አልጠሉን፣ ወደዱን አልወደዱን ምንም ትርጉም የለም ማለት ነው። መጀመሪያ ጣሪ ከወደደ ለኛ በቂ ነው። በህይወታችን ውስጥ የሚያስፈልገው አንድ አምላክ ብቻ ነው ማለት ነው። ምክንያቱም ሁሉም ነገር ማድረግ የሚችለው እሱ ብቻ ስለሆነ ማለት ነው። እንግዲህ ማለት አልተሳካላትም። ብዙ እጅግ ብዙ ነገር አድርጋለች፣ ምንም ማድረግ አልቻለችም ማለት ነው፣ አልተሳካላትም። እንግዲህ ስላልተሳካላት በጣም ተናዳለች ማለት ነው። የዝና እንግዲህ ሞኮስን ለመግደል ይፈልጋል። ሞኮስን ካገናኘሽኝ፣ ሞኮስን ከገደልኩን በኋላ ላቺ ቤት ይገዛልሻለሁ ብሎ ቃል ገብቶላታል ማለት ነው። ማለት ማለት ነው ማለት እንግዲህ ሞጎስ ከሞተም በኋላ ቤት ይገዛልኛል ብላ ተስፋ አድርጋለች ማለት ነው። እንግዲህ የዝና ደግሞ ሉላ ከመጎስ ጋር ስላለች ነው ሞጎስን ለመግደል የፈለገ ሞጎስ ካልሞተ ሉላ የኔ አትሆንም በማለት የተነሳ ነው ማለት ነው። እንግዲህ የዝና በገንዘቡና በገንዘቡና በሀብትና ንብረቱ የሚታመን ሰው ነው ማለት ነው። ሀብትና ንብረት ለሰው ልጅ ምንም ማድረግ አይችልም ማለት ነው። ነገር ግን እሱ አሁን ቡሩክን ይዟት አሁን ከቡሩክ ጋር እየተፋለመ ሞጎሴን በዛ አማካኝነት አግኝተው እንግዲህ ሞጎሴን ገለው እንግዲህ እሉ ላይ የራሱ አድርጎ ለማለት ቤት ለመግዛት ነው አላማውን እንግዲህ የዝና እንግዲህ መቼም ሰው ላይ ተንኮል ስንጠመጥም ያካልን ማለት ነው። ምክንያቱም በጣም ከባድ ነው ማለት ነው። ሞጎስ እንግዲህ አሁን በዚህ ሰዓት ከሉላ ጋር ነው ያለው። በጣም ነው ደስ የሚለው ማለት ነው። እጅግ በጣም አስተማሪ፣ ደስ የሚል ድራማ ነው። ምሳሌ ድራማ እነሱ በድራማ መልክ ቢመጡም እንግዲህ እውነተኛ ታሪክ ነው። በጣም ደስ የሚል ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁ ስለመጣችሁ እናመሰግናለኝ። በርቱልኝ። ከፊ በለጠ ናጠና ደግሞ እንጠብቃቸዋለን። በጣም ነው ደስ የሚለው ድራማቸው ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ከልብ አመሰግናችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቶች ንሰላማችሁ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ በማድረግ ወደ ቻናል ይቀላቀሉ። ውድ ቤተሰቦች፣ በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልኝ። ከሁሉም የሚበልጥ ለሰው ልጅ ሰላም ነው እና ሰላም፣ ፍቅር፣ አንድነት ለሀገራችን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ የላይክ ሰብስክራይብ በማድረግ አበረታትኝ።